እንዴት አድርጌ ላጫውት እንዴት አድርጌ ላጫውት? ልጆቹን ሶስት መቶ እጣ እያጫወቱ ለሊቱን እዳ ውስጥ ከቷቸው ያድረናል። እኔ ጋር የሚጫወቱት ልጆች ሳይቀሩ እነሱ ጋር እየሄዱ ለሊቱን እየተጫወቱ እዳ ውስጥ ከቷቸው ያድራሉ። እኔ ቤቴ ከፍቼ አጫውቼ ሌላ ቦታ የተበልሁትን ከፍዬላቸው አውቃለሁ። ለሊቱን ሙሉ አጫውቼ ማለት ነው፣ ቁጭ አጫውቼ እዳ ከፍዬላቸው አውቃለሁ። ይሄ ሁላ ይሰራ። ጉድላክ ሁላችንንም። ከፈለጋችሁ ወደዚህ ጨዋታ ያመጣችን ማሜ ነች፣ ማሜ ነች። ማሜን ባዶ አስቀርታችሁ እናንተ ማጫወት? ኖ ኖ ኖ፣ ይሄ ማይሆን ነገር ነው። እኔን ኦልሬዲ ከጨዋታ ውጭ አረጋችሁ። እኔ አቆምኩላችሁ በይፋ። እግዚአብሔር ይመስገን፣ እኔ ስንት ወዳጅ አለኝ። እዚጋ ወጥቼ ስቄ ተጫዎች ስዘጋ እንኳን በትንሹ ሀምሳ ዶላር አገኛለሁ በጊፍት ብቻ። ገባችሁ? አጫወጥኩም አላጫወጥኩም ባጫወት ግን ወገን እረድቻለሁ። እኔ እናንተ ቆሻሾች፣ ለማኞች፣ ልቃሜዎች ማለት ነው። ብር ማትጠግቡ አጋሰሶች፣ ለማን ረድታቸዋል? ከሊቢያ በላይ የተዋረዳችሁበት የለም። እኔ እኮ በምክንያት ነው ወጥቼ እርዱ ሊቢያ ነው ያልኩት። ቢገባችሁ ሾርኔው ለእናንተ ነበረ፣ እርዱ ለሊቢያ ያልኳችሁ። ለሊቢያ ምን ምን እረድታቸዋል? እያንዳንድሽ እጣ ቤት ያለሽ እጣ የምታጫውቺ ስትሸቂ ነው የምታጅ፣ ሶስት መቶ እጣ ማለት አባዙት ቴንኪ፣ ፍቅርዬ አባዙት ጋር ሶስት መቶ እጣ ማለት አንድ ሺህ ዶላር ነው። ሶስት መቶ እጣ ሲያጫውቱ ስንት ነው የሚያገኙት? ስንት ነው የምታገኙት? ከሶስት መቶ ዶላር ከሶስት መቶ እጣ ጠያችሁ። እኛን ከጨዋታ ውጭ ልንደረግ የተፈለገው እኛን ከጨዋታ ውጭ እኛን ያልፈለጋችሁት የራሳችን የሆነ ተጫዋቾች እንኳን ይዘን ስንመጣ የእኛ ተጫዋቾች ሳይቀሩ ሌሊቱን ስትቀጠቅጧቸው አድራችሁ። ሲጀመር እራሳቸው በራሳቸው ነው ጋይስ የሚበሏችሁ። ልንገራችሁ ምን ያደርጋሉ መሰላችሁ? አጫዋቸው አጣ ቤት ያላት አምስት ስድስት ፌክ አካውንት አላት። በፌክ አካውንቷ ቁጥር ትይዛለች። ከልምድ ከመሽከርከር ብዛት ከሆነ ከሆነ ካልኩሌሽን እነሱ ያቁታል የትኛው ቁጥር እንደሚወጣ። ጉሩቡ እዛው ነው የሚበላችሁ። ሰው እንዲህ ባኖ ብሎ ሲወጣ አብረን እንጮኋለን። እኔ ልማ ትቼላችሁ እንደወጣን ያደረጋችሁ ብሬ የምደጅ ቀራ ሁለተኛም ዙር ብመጣ ከስሬ ነው የወጣሁት። ሁለተኛም ዙር ብመጣ ሰላሳ ሺህ ዶላር እያንዳንድሽ፣ የኔ ብር አለብሽ። እያንዳንድሽ አንድ ቀን ግን ጉቺ ደውላ ብር ጠይቃናለች። አትም እኔ በብር ስቤ ተነስተው አቅ ለምን መሰላችሁ? አባቴ ሲያሳድገኝ ከገንዘብ ሰው ይበልጣል ብሎ ያሳደገኝ ከገንዘብ ሰው ይበልጣል። አዳሜ እዚህ ጋር ብትመጪ የኔ ብር ያለብሽ ነሽ። የኔ ብር ያለባችሁ እኔ ግን ያንዳችሁ ብር የለብኝም። ያንዳችሁ ብር የለብኝም። እያንዳንድሽ ብር ያለብሽ ብገቢ ትናገሪያለሽ። ታውቃላችሁ፣ አንድ ቀን ብሬን ብዬ ጠይቄ አሸማቀቂያችሁ አላውቅም። ሳያችሁ እንኳን እንደነግጣለሁ። ብሬንም ጠይቄ ይመስላችኋል ብዬ መዳን አይለም። የስራችሁን ስለሚሰጣችሁ አልናገርም። እያንዳንድሽ ራስሽን ታውቂያለሽ። እያንዳንድሽ ቅርብ ጊዜ እንኳን ጀምር ስንት ከስሬ እንደወጣው አውቃለሁ። ለምን እንዳናጫውት አደረጋችሁ? ምንድን የምታደርጉት እናንተ ሶስት መቶ ጣ ነው ለሊቱ ሙሉ የምታጫውቱት እናንተ ጋር ይበላል ህዝቡ እኛ ጋር እንደት መቶ ይጫወት። ለዛ ነው የተውኩላችሁ። እኔ የተውኩላችሁ እኮ ለዛ ነው። ከጨዋታ ውጭ ልታደርጉን ፈለጋችሁ። እማታውቋቸውን ልጆች እንኳን ይዤ ቢመጣ እነሱን ሳይቀር ሼር እያደረጋችሁ ምን እንደሚያረጓችሁ ታውቃላችሁ። አንድ ጣም ይጫወት ሰው ሁለትም ምጣ እናንተ ቤት ሲጫወት አድፍጠው ፍጠው፣ እዚህ ናቸው አድፍጠው ቁጭ ብለዋል። ፎሎ ያረጓቸዋል። ሲከፍቱ ማሜ የምትናገረው ትክክለኛ ነገር ነው። ቤቷን ስትከፍት በሼር በሼር ያሰኩሯቸዋል ልጆቹ ገባችሁ በሼር ይሰክራሉ ይሄዳሉ። በቃ አማራጭ የላቸው። አንድ ሁለት ሞክር ብለው ነገር ይየው ሳይጣሉ ገባችሁ ሁለት የሶስት ሞክረሽ አልወጣ ሲልሽ እንዲ ይዝሻል። ቆይ አራተኛው ይወጣልኛል ስትይ ቆይ አምስተኛው ስቲ ገደል ትገቢያለሽ፣ ገደል እኔ እኮ የዛን ጊዜ ወጥቼ ከቲክቶከሩ ከምኑ ከምኑ ከቲክታክ ከተጠቀማችሁ ሰዎች እያንዳንዳችሁ ስጡ መቶ መቶ ሺ ብር ያልኩሽ ያኔ የሊቢያ ኬዝ ላይ እናንተን ጭምር ነው። አንድ ለሊት ሙሉ ሁለት መቶ ሶስት መቶ ጨዋታ እያጫወታችሁ የቱ ቤት ምን ረግታችኋል? ብቻችሁን በልታችሁ ልትሞቱ፣ የኔ ብር ደጅ ቀረ እንጂ አንድ ሻት መጪም ጉቺ ጋር ብር አለኝ ብለሽ አንድ ሻት መጪም። እስኪ ኔ ጋር ብር ያለሽ ነኝ እስኪ ኔ ቤት ጉቺ ቤት ብር አለኝ የምትካለሽ። የኔን ነው ይዛችሁ ሄዳችሁት። የኔን ነው ሄደው ተበላችሁ። ማሜ አብሬንም ረግጣችሁ ለቃሚ ለቀስተኛ የማያልፍላችሁ። አትብሉት የሳት ብር ያድርግባችሁ እናንተ ሰውራችሁ። እንዴ በግሩፕ በማህበር ተደራጅታችሁ አይደል እንዴ ሌላው እንዳያጫውት ጓደኛሽንም ያክስትሽንም ልጅ አጎትሽንም ሊሰብስባቸው አምጥታችሁ ሜዳውን እንዳለ ተጫዋቹን አጫዋች አረጋችሁት። ይህን ጨዋታ ያመጡት እየመረረሽ ዋጭው ታንቀሽ ሙቺ ማሜ ዳኛውና መቅዲ ናቸው። ምድረ ልቃሜ የት ነበርሽ ያኔ የት ነበርሽ? ማሜ ዳኛውና መቅዲ ናቸው ያመጡት። እኔ ከማሜን የወሰድኩት ጨዋታው ሀቅ የሚነግራችሁ ስለማትወዱ ስለማትወዱ መቅዲ እና እሷ ነበሩ የሚታወቁት። መቅዲ ቤት ሁለቴ ሶስቴ ሰውጣ ገብቶልኛል። ማሜ ቤት ሰው ይገባልኝ ነበር ከነሱ ነው መጣች። ተገለበት ተዘቅዝቀች ስትበይ ሁልሽም ከስር ያለው በሚል ሰበብ ቤትሽን ከበት ከማሜ ጀምሮ፣ ማሜ የካናዳው ጀምሮ በቂጡን ያስቀመጣችሁት የመኪና አደጋ እስኪደርስበት ድረስ ማሜ ለኔ ሀገሬ ልጅ ነው። ሰውን ስትረስ አድርጋችሁ አሳብዳችሁ አንዷ ስትሮክ እስክታደርግ ድረስ፣ አስፈላጊ ከሆነች አለች አለች ስትሮክ መቷት እንኳን አላዘናችሁላሉ። ተመሰናችሁ ላ በዚህ ነገር ስንቱማ እናንተ ከጥቅም ውጭ ያደረጋችሁት ከጨዋታ ውጭ እኮ ያደረጋችሁ እንዳንሰራ እኔ የተውኩላችሁ ነዛ ነው። ሶስት መቶ አራት መቶ ጨዋታ ማታ በዚህ ሀገር አይቻቸው ተኝቼ ተነስቼ ቀልሜ ያጫውታሉ እንዴ? ዋስ ወይ እነሰዎች አሜሪካ ናቸው። የትናቸውኩኝ ደንግጭ ኮ የት ሀገር ነው የሚኖሩት? እንደዚህ ትርፍ ሰዓት አለ እንደ አሜሪካ? ለምን እኔም ጋር መታ ስለምትጫወት እኔ ጋር ስትጫወት ምትለኝ ስራ አለ፣ ወደ ስራ ሄድ ምናምን ቤቱ ሳ እንደሚሰራው ምን አድርጋችኋል? ይህንን ሁላ ብር ሸቀናችኋል? ለሊቢያ ስጡ ብያችሁ ነበር። እኔ ያለኝ አንድም እኮ እናንተን ነው። አራት መቶ እና ሶስት መቶ ዕጣ የምታጫውቱትን አልገባችሁም ነበር? እነ ማሜ ማ ይበላቸው። ከእኛ ተጫውተው እኮ አያውቁም። እነ ማሜ ቤት አያውቀውም። ማሜ ጭራሽ ይበላል። እኔ እኮ ሀያ ሶስት ሺህ ዶላር እኮ ነው የተበላው ያልከፈለው፣ ያውም የከፈለው እንዳይመስልሽ። የሆነ ቤት ሀያ ሶስት ሺህ ዶላር ተበልቶ ነው የሄደው። ሀያ ሶስት ሺህ አለበት። ገባሽ? ሀያ ሶስት ሺህ ተበልቶ የወጣው እያንዳንዳችሁ እዚህ ጋር ብትመጡ እኔ ጉቺ በገንዘብ አታነሱ። አምስት ሳንቲም የለብኝም፣ የናንተ አንድ ብር የለብኝም። የኔን ነው ይዛችሁ ሄዳችሁት። ፌክ አካውንት ከፍተሽ ግን እያዳሜ ትጫወቻለሽ። ደስ የሚለው ነገር ይናገራሉ። እንትና ማወቅሻት እንትና ነች እኮ እያሉ እራሳቸው እራሳቸው ይነግሩናል። እንትና እኮ እንትና ነች። እንትና ነሽ እንዴ እንኳን ብዬ አልጠይቅሽም እኮ ሼም ስለሚይዘኝ ስለሚያሳፍረኝ። እናንተ ማለት ሄዳችሁ ምንድነው በግሩፕ ተደራጃችሁ የሆነ ጊዜ ላይ ምን ሆነ፣ በግሩፕ አደረጋችሁትና የፈለጋችሁት ምንድን ነው? እኛ እጣውን እንዳናጫውት እኛ ከጨዋታ ውጪ ማሜ ሁለት መቶ ሶስት መቶ መቶ ሀምሳ ጨዋታ አርባ ሳልደርስ ሀያ ምናምነኛ ላይ ያቅለሸልሸኛል ቁጥር መጽሐፍ

ማረብን ነው ምንድነው? ሰ ቀድርጋችሁ ቁደም ነው ያስለቀሳቸዋል። ሀናን ሀናን ምንድን ነው ኦፍኮርስ ሀና ራሱ በጣም ዝቅ አደርጋችሁ ጌታን ካለሽ ነው የመተሽ ተናገሪ። ዛሬ ዞር ማለት የለም የኔ ብር ይቅር ነው አይደል ያልኩሽ። እኔ ብሬን አልጠየኩሽም። ዛሬ ላጥ የለም። ከእኔም ሰባት መቶ ብር ኑሯት አልተቀበልኳትም። እ የእኔ ስንት ሺ እንዳለብሽ ሀና፣ ለእኔ አይደለም ለመድኃኒዓለም ብቻ። እኔ እንዲያውም ከኔ ሁለቴ ነው መጣ የተጫወተች እሷ ነግሬሻለሁ ሁለቴ ማሜ ደውላ ምን እንዳለችኝ ታውቂያለሽ? የዳቦ መጋገሪያ ማሽን አለኝ ጉቺ፣ የእሱን ሸጬ ልክፈላቸው ስትል ምንድን ነው ያልኳት? በአናታችሁ ተተከሉ በይ፣ ለአንድ ሰው እንዳካፍኝ ነው ያልኳት። እኔ ነኝ ስንት ነው በቤቴ ስንት ሺህ ላይ የከፈልኳችሁ ሀናን፣ አላስቆም አላስቀምጥ ብላችኋል። እናንተ ሰውናችሁ ናችሁ? የኔን ልቁራት አላልኳት ሀናን ስከፍል፣ እናንተ ቆሻሾች ደግሞ ሰው ናችሁ? መኪና ሸጦ ይክፈለን ብላችሁ እኔ ጋ ስልክ ደውላችኋል። ብላኪ መኪና ካለው አሉ ኢትዮጵያን ያለው መኪና አለው። እኔ አላቅም መኪና ውስጥ ነኝ ምናምን ይለኛል አንዳንዴ ሲያወራኝ ስላቸው። ጌታ ምስክሬ፣ እማላናገራት አለች ብሎክ ያደረኳት ዮብዳር፣ ዮብዳርና ቤተሰብ ነበር በብላኪን የጠለኋት። መኪናውን ሸጦ አለችኝ እዳውን ይክፈልን። የዚህ ያህል ቆሻሾች ናቸው። እነሱ ግን አንድ ግሩፕ ናቸው። ለሀሜት ሲገናኙ፣ ለወሬ ሲገናኙ፣ ለቡጨቃ ሲገናኙ አንድ ናቸው። የጭካኔያችሁ ጭካኔ መኪና ሸጦ ይክፈለኔ ያላችሁ ናቸው። ሀና ዳቦ ማሽኔን ልሸጥ ስትል እንዳሸጭ ያንን ያልኳችሁ። ምን አባታችሁ ምን ታመጣላችሁ? ባይከፈላችሁ ከላይ ጭምር ሰው አምኖ ከከፈላችሁ እንጂ ማስገድድኳችሁ ነው? ይሄ በእምነት የሚሰራ ስራ ነው። ከተሰወን ይኸው ና ያን ግቢ ተማገር እኔ አንድ ብር እኔ ጋር ያላችሁ ካላችሁ ኑ ህዝብ ፊት ጎቺ ጋር ብር አለኝ ብለሽ ማስረጃሽን ይዘሽ ነይ የእኔ ብር ግን ከሰላሳ ሺህ ዶላር በላይ እናንተ ጋር አለ አልጠይቅምም አልጠየቅኩት ለመድሃኒዓለም የተኩት ተገልብጣችሁ በፌክ አካውንት ስትጫወቱ ሰምቻለሁ አይቻለሁ ፕሮግራማችሁ ምንድን ነው እኛን ከጨዋታ ውጭ አድርጋችሁ የሆኑ ግሩፖች የሆኑ የተሳሰራችሁ የደምም ምንም የስጋ ግንኙነት ያላችሁ አላችሁ እናንተ መጫወት ነው እኔ ትቼላችሁ ወጣው። የቀራችሁ ማሜ ነበረች። ማሜን ከጨዋታው ልቼ ልታደርጉ ተረሳችሁ። እንዳንዴ ስጀምርብሽ አለው ሌሽ ማሌሽ ነው የማልጀምርብሽ እንዳንዴ ስገሰጥብሽ አለው። አሁን እገሰሰጥብሽ አለው። አለቀ። እኔን ያለ ኢትዮጵያዊ ኤርትራዊነት ትጫወታለህ። አፕሪሼት ሰፖርት ታደርጉኛላችሁ። እንዲህ ነው የምናጋልጣችሁ እሮብ ነው። አንድ ነገር ልንገርሽ፣ አንድ ሰው እኮ ሊሰራ ይችላል። ይሄ አሁን ምንድን ነው ት የሚሰነው ዛሬ ሄደች ታጫውቻለች፣ ነገ ነገር ትበያለሽ ምናምን፣ ግን ሊሚት መኖር አለበት ነው አንድ ሰው ሶስት ሺህ ዶላር እና ሁለት ሺህ ዶላር ሲጫወት የት አምጦ ነው የሚከፍለን ብለው ለምንድን ነው የማያስቡት? ከዛ ኧረ እነሱ የልጆች እናት ናቸው። ስ እነዚያ ታጫውቻት የልጅ እናት ናት ስታያት እኔ ምን አገባኝ? እሷ እኮ ትልቅ ናት። እኔ ላስቆማት ነው እንዲት ስትጫወት ይሉሻል ሀና። እኔ ቤት ስትጫወት ሰውነቴ ልክ እስከሚል አረ በቃሽ ራሷ ትናገራለች። ምንድን ነው ያልኩሽ? እኔ ማሜ እንደዚህ ከዚህ በላይ አልጫወትሽም አለችኝ ስትይኝ ምንድን ነው ያልኩሽ? ልክ ነች እንዳትበይኝ ነው አላልኩሻል? ደግሞ አስሬ ነው እንጂ በውስጥ እየጻፍኩኝ አረ በቃሽ አረ በቃሽ ምን ለምንድን ነው እሷ ተጫውታ ሌላው ደግሞ የበላው ሰው ደግሞ ላኪ ስለሚለኝ፣ ለምንድነው ራሴ ንስትረስፉን ማድረገው ጀመር። ልንገርሽ ማሚ አይወዱሽም ዛሬ ልንገርሽ ኔ እኔ ከማናችሁ ጋር እንደዚህ ከንቺ በቀር እኔ ከቁማር ተጫጫዋች ጋር ልደዋወልም። አይፈልጉሽም ሲጀመር ብዙዎቻችሁ አፈልጓት እሷ ምናምን ለምትሉ ብዙዎች፣ አዎ አትፈልጓት፣ ማሜዳኛው እኔ ስለሆንኩባቸው ሰዎቹን ብትሆኑ ብዙዎቹ ማመን አትፈልጓትም ለምን ሀቅ ስለምትናገር ፊት ለፊት ስለምትናገር እኔ ከእናንተ ጋር የምደዋወለው ገንዘብ ካለኝ ገንዘብ ካለባችሁ እኔ ቤት አሁን አትመጡም ባለ የእኔ ቤት የራስ የተጫዋቾች ና አባታቸው በወዳቸው ባልወዳቸውቢወድን ባይወዱኝ ቢካስወሰዳቸው ነው ምናገር ማናን ወሰዳችሁ ከጥቅም ውጭ ያደረጋችኋት ተሰባበራችኋት ማሽን የልሽጥ እስክትል ድረስ እንደ አሸጭን ያልኳት የኔ ብር አለባትና ስንት ሺህ ዶላር እንዳለባት ትናገር ቤቤ ያለብሽ የኔ ብር ገር ያለች እኔ አንድ ቀን ጠይቄሽ አታውቅም። ሌሎችም ሰሊ ንለች አሜሪካን ሀገር ጉችዬን እራሴን ስቼላምድ ነው ስትለኝ ታዩ ከገንዘባችሁ ትበልጫለሽ ያት እነዚህ ግን ነቀዝ ነቀዝ ነቀዝ ናችሁ፣ ነቀዞች ሰው አይደላችሁ። ይህን ሁሉ ግን ሰምቶ ሰው ከዚህ በኋላ እናንተ ቤት ሄዶ የሚጫወትላችሁ ከሆነ ያሳዝናል። እኛም ከጨዋታው ውጪ አደረጋችሁ። ቤታችንን ቤታችን ከፍተን እንዳናጫወት እኩል ተጠባብቆ የከፍቱብሻ አያ አንዳንዴ ማጨባሽ ሬስ ጠብቀው በዚህ ሀገር በአረብ ሀገር ነ ምልሽ ሰፖርት እንደራረግ የሚባባሉት ድራማ አለባቸው። አንድ ብር ልክ አንድ ዶላር ሳት ልክ መታ ተጫውታ ዘጠኝ መቶ በላች። አንድ ቀን አንድ ዶላር ሰዓት ልክ ጉቺ ስታቂኝ ሀአምስት ዶላር ተጫውቼ አላቅም ሳቅኝ አለሽ። እኔ ትጫወት ነበር እንዲ አላቅም። እኔ መጫወት ምን እንደሆነ እራሱ ሂዶ መጫወት ከዚህ ነው። ሰፖርት እንደራረግ ብለው በቃ አመጡ። በዚሁ በቃ ከጥቱ

ምንም ድብብቅ የለው። ማንም ቤት እጅ ቁማር አልጫቱም እንዴ ኖኖ ነ የሚያስቀኝ ባለትዳር ነን ብለው ባላችሁ ሙቷል እንዴ ቤት ውስጥ አካውንትሽ ጋር የሁሉ ገንዘብ ሲወጣና ሲገባ። አንዳንዶች ስጫወት ባል ያያኝም ይላሉ። የሚጫወቱ ሰዎች አጫዋቹ ነው። እያጫወቱ ደግሞ ባል ያያይም ይላሉ። ባልሽ ቤት ውስጥ ሙቶ ነው እንዲ አለው። እንዴት ነው የሚያየው? ይህ ሁሉ ገንዘብ አካውንት ውስጥ ስለሚገባ ድረስ ደግሞ እራሳቸውን እንደ አራዳ የሚስሉት ነገር እኮ ነው የሚገርሙኝ። እኔ ክርስቶስንም ማምዬ እኔ ማግኘት ቢያቀታቸው ይውልሽ ለእኔ አንድ ቀን መጥተው ሳሚኛ ጋር እየተጫወተ ነው ብለውኛ። ያቁ እኔም በቁማር ማግኘት ሊያቀታችሁ፣ ሳሚና ስ ገልብጣችሁ የለጠለጣችሁት በቁማር እያንዳንዳችሁ፣ አልጠቀማችሁት፣ አልጠቀማችሁት አልናገር፣ ግን እኔ አልጠቀማችሁት ተጫወታችሁበት ሳሚ። እኔም ማግኘት ሲያቀታችሁ፣ እሱን ሼር እያረጋችሁ እየጠራችሁ ከጥቃዎች አድርጋችሁ እዳ በእዳ አድርጋችሁ፣ ናላውን አዙራችሁት ናላውን አዙራችሁ ሳሚን አሳብዳችሁ

መቼ ነው አንቺ የሞታው? በቀደም የዛኔ እንደዛ ስታብድ እኮ እሱን ሰምታ ሰምታ እኮ ነው። በዛም እንደዛ ሲወወ እሺ፣ አሁን ብቻሽን ነሽ ቤት ውስጥ ማንም የለም። አርፈሽ ቁጭ በይ ቁጭ። እስከ ሞት ግን ምን ሆነ አንቺ አሞ ነበር?